ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን እነሆ የአሰብ ፕሬስ የዜና ሰዓት ደርሷል። አሰብ የኢትዮጵያ ነች የሚል አስተያየት እያስቀምጣችሁ የተመራረጡ መረጃዎቻችን ተቋዳሽ ሁኑ። ወደ መረጃዎቹ ገባን። የአሰብ ሰማይ በኢትዮጵያ ቁጥጥር ውስጥ ገባ። የኤርትራ መንግስት ሼባው ኢሳያስ አፈወርቂ ጭንቀት ሊገለው እያጣጣረ ነው። አንዴ ወደ ግብፅ አንዴ ደግሞ ወደ ሱዳን አይኑን ቢያማትር ስልኩን ቢያቃጭል ምላሽ የሚሰጠው ጠፍቶ ጣረሞት እንደያዘው ሰው እየተንፈራገጠ ይገኛል። በጠዋቱ ካስመራ የተሰማውንና ኢትዮጵያ በቀይ ባህር የፈጸመችውን ጀብድ በዝርዝር እናስደምጣችኋለን። የህወሀት የከባድ መሳሪያ ድብደባ መቀጠሉ ተሰማም። ከሳምንታት በፊት ስድስት የሚሆኑ የአፋር መንደሮችን የተቆጣጠረው ህወሀት አሁንም በአካባቢው የከባድ መሳሪያ ድብደባ እየፈጸመ መሆኑን አንድ ከፍተኛ ባለስልጣን ይፋ አድርገዋል። ከዚህ በተጨማሪም የህወሀት ኃይሎች አካባቢውን ከተቆጣጠሩ በኋላ አንድ የአፋር ቀበሌ ለሁለት መከፈሉ ተሰምቷል። ከቦታው ድረስ አሰብ ፕሬስ ያጣራችሁን መረጃም ወደ እናንተ እናርሳለን። በትግራይ ክልል በተለይም በመቀለ ከተማ በተለያዩ ግለሰቦች ላይ ያነጣጠረ የስር ዘመቻ መጀመሩን ከክልሉ የሚወጡ ሪፖርቶች አመልክተዋል። ይህ የስር ዘመቻ በዋናነት በቀድሞው የክልሉ ጊዜያዊ አስተዳደር ፕሬዝዳንት በአቶ ጌታቸው ረዳ ደጋፊዎች ላይ ያተኮረ መሆኑም ተገልጿል። በዚህ ጉዳይ ዙሪያም የወጡ ሰበር መረጃዎችንና የተሰጡ አስተያየቶችን አካተን ይዘናል፤ እናስደምጣችኋለን። ውድና የተከበራችሁ የሚዲያችን ቤተሰቦች እነዚህና ሌሎች መረጃዎቹን አሰናድተናል፣ ተከታተሉን። የአሰብ ሰማይ በኢትዮጵያ ቁጥጥር ውስጥ ገባም። የአስመራው መንግስት ሸባው ኢሳያስ አፈወርቂ ጭንቀት ሊገድለው እያጣጣረ ነው። አንዴ ወደ ግብጽ አንዴ ደግሞ ወደ ሱዳን አይኑን ቢያማትር ስልኩን ቢያቃጭል ምላሽ የሚሰጠው ጠፍቶ ጣረሙት እንዲያዘው ሰው እየተንፈራገጠ ይገኛል። ኢትዮጵያ ከዚህ በፊት በግልጽ ማምረትና መጠቀም የጀመረቻቸው ሰው አልባ ድሮኖች እንዲሁም የሮ አባ የተሰኙ አጥፍቶ ጠፊ አነስተኛ መጠን ያላቸው ድሮኖች በሚገባ ስራ ላይ የተሰማሩ ይመስላሉ። ይህንንም የሚያረጋግጥ መረጃ ትናንት ማምሻውን ወጥቷል። እነዚህ የሰማይ በራሪ የኢትዮጵያ ኮማንዶዎች የአሰብንና የቀይ ባህርን ሰማይ ሙሉ በሙሉ መቆጣጠራቸው ተሰምቷል። እግረኛውና ታንከኛው ለህዝብ ደህንነት ነፍሱን ለመስጠት የቋመጠውና የማይበገረው ቀይ ለባሽ ኮማንዶም በተጠንቀቅ ቆሞ አንድ ፊሽካ ብቻ እየጠበቀ ይገኛል። ሰማዩን በድሮን ሙሉ በሙሉ የተቆጣጠረው የኢትዮጵያ ኃይል ነገ ደግሞ የአሰብን የበስ በእግሩ ቀይ ባህርን ደግሞ በመርከቡ መቆጣጠሩ የማይቀር መሆኑ የገባው ኢሳያስ አፈወርቂ ጭንቀቱ ከቁጥጥር ውጭ ሆኖበታል። አይዞህ በርታ፣ ጦርነት ይጀመር እንጂ እኛ ከጎንህ ነን ያሉት የኢትዮጵያ ታሪካዊ ጠላቶችም ፊት የነሱት ይመስላል። ኢሳያስ አፈወርቂ አጣብቅኝ ውስጥ መግባትና የኢትዮጵያ ኃይሎች ዲፕሎማሲያዊና ወታደራዊ ስኬትም ከቀን ወደ ቀን እየጨመረ መጥቷል። በሌላ መረጃም በትግራይ ክልል በተለይም በመቀሌ ከተማ የተለያዩ ግለሰቦች ላይ ያነጣጠረ የእስር ዘመቻ መጀመሩን ከክልሉ የሚወጡ ሪፖርቶች አመልክተዋል። ይህ የእስር ዘመቻ በዋናነት በቀድሞው የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ደጋፊዎች ላይ ያተኮረ መሆኑም ተገልጿል። አቶ ጌታቸው ረዳ ክልሉን በፕሬዚዳንትነት ከመሩ በኋላ ከኃላፊነታቸው ተነስተው ወደ ፌዴራል መንግስት በሌላ ኃላፊነት መመደባቸው ይታወሳል። እንደ ሪፖርቶቹ ገለጻ አቶ ጌታቸው ከክልሉ ኃላፊነት ከለቀቁ በኋላ የእርሳቸውን አቋም የሚደግፉና አሁን ያለውን የክልሉ አመራር የሚቃወሙ አካላት የተለያዩ እንቅስቃሴዎችን ሲያደርጉ ቆይተዋል። አሁን ላይ የነዚህ አካላት እንቅስቃሴ ጫና እንደገጠመውና የመቀሌ ከተማ ፖሊስ ኮሚሽን ከክልሎች የፀጥታ ኃይሎች ጋር በመተባበር እነዚህን ግለሰቦች በቁጥጥር ስር እያዋለ እንደሚገኙ ተሰምቷል። የስር ዘመቻው በዋናነት በመቀሌ ከተማ ላይ ያተኮረ ቢሆንም ቀስ በቀስ ወደ ሌሎች የትግራይ ከተሞችና ገጠራማ አካባቢዎችም ሊስፋፋ ይችላል የሚል ስጋት እንዳለ ምንጮች ጠቁመዋል። ይህ ክስተት ሰላምና ዲሞክራሲ አለ በሚባለው ክልል ውስጥ የተለየ ሀሳብ በመያዛቸው ብቻ ዜጎች እየታሰሩ ነው የሚል ትችት እያስነሳ ይገኛል። አንዳንድ የፖለቲካ ተንታኞች ይህ አይነቱ እርምጃ በክልሉ የፖለቲካ ምህዳር ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ስጋታቸውን እየገለጹ ነው። ይህ በእንዲህ እንዳለ የህወሀት የከባድ መሳሪያ ድብደባ መቀጠሉ ተሰማም። ከሳምንታት በፊት ስድስት የሚሆኑ የአፋር መንደሮችን የተቆጣጠሩ ህወሀት አሁንም በአካባቢው ከባድ መሳሪያ ድብደባ እየፈጸመ መሆኑን አንድ ከፍተኛ ባለስልጣን ይፋ አድርገዋል። ከዚህ በተጨማሪም የህወሀት ኃይሎች አካባቢውን ከተቆጣጠሩ በኋላ በኋላ አንድ የአፋር ቀበሌ ለሁለት መከፈሉ ተሰምቷል። በአፋር ክልል መጋልዴ ወረዳ ላይ ከደረሰው ጥቃት በኋላ ከቶንሳ ቀበሌና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛት 18000 ገደማ መድረሱን እና 11000 ያህሉ እስካሁን ድረስ ድጋፍ እንዳላገኙ የአካባቢው ባለስልጣን ለኢትዮጵያ ኢንሳይደር ተናግረዋል። የክልሉን ወሰን ተሻግረው ወደ አካባቢው መግባታቸው የተነገረላቸው የትግራይ ኃይሎች አሁንም ስፍራውን ለቀው አለመውጣታቸውን ገልጸዋል። የአፋር ክልል መንግስት ከሁለት ሳምንት ገደማ በፊት ባወጣው መግለጫ የህወሀት ቡድን ሲል የጠራው አካል በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ጥቃት ፈጽሞ ስድስት መንደሮችን በጉልበት ተቆጣጥሯል ሲል ወንጀሎ ነበር። የትግራይ ክልል ጊዜያዊ አስተዳደር ከአንድ ቀን በኋላ ባወጣው መግለጫ የትግራይ ክልል ኃይሎች ወደ አፋር ዘልቀው ጥቃት ፈጽመዋል መባሉን መሰረተ ቢስ ሲል ማስተባበሉ አይዘነጋም። ጊዜያዊ አስተዳደሩ ይህን ይበል እንጂ የትግራይ ኃይሎች ተቆጣጥረዋቸዋል በተባሉ አካባቢዎች የሚገኙ ነዋሪዎችና ባለስልጣናት ታጣቂዎቹ ጥቃት መፈጸማቸውንና አሁንም ስፍራውን ለቀው አለመውጣታቸውን ለኢትዮጵያ ኢንሳይደር ተናግረዋል። አንድ የቶንሳ ቀበሌ ኃላፊ የትግራይ ኃይሎች ሲሉ የጠራዋቸው ታጣቂዎች ከሁለት ሳምንት ሳምንት በፊት የያዟቸው ከሚልኪ፣ ዋረአ፣ ሚላ፣ ከረፈቱ፣ ከአወሶ በራ እና ከረሞአጋ የተባሉ አካባቢዎች አሁንም በነሱ ቁጥጥር ስር መሆኑን ገልጸዋል። ከሁለት ሳምንት በፊት ዋረአ ከተባለው አካባቢ ተፈናቅለው አሁን አሮሪ በሚባል የቀበሌው አካባቢ ከሌሎች ተፈናቃዮች በአንድ ትምህርት ቤት ውስጥ በሚገኝ ዛፍ ጥላ ስር ተጠልለው የሚገኙ ሌላ ነዋሪ በአካባቢው የሚገኙ የአፋር ክልል ሚሊሻዎችና ልዩ ኃይሎች ጋር እየደወሉ ሁኔታውን እንደሚከታተሉ ተናግረዋል። ከፀጥታ ኃይሎቹ ባገኙት መረጃ መሰረትም በአካባቢው አሁንም የትግራይ ኃይሎች ማረጋገጣቸውን አስረድተዋል። በተመሳሳይ ቦታ ላይ ከስምንት ልጆቻቸው ጋር ተፈናቅለው የሚገኙ ሌላ የአካባቢው ነዋሪ ከትናንት በስቲያ አሁን ወደ መኖሪያቸው አቅራቢያ ተጉዘው አሁንም ስፍራው በትግራይ ኃይሎች ቁጥጥር ስር እንደሆነ እንደተመለከቱ የአይን ማኛቸውን ሰጥተዋል። እነሱ እዚያ እያሉ መመለስ አንችልም ሲሉ የቀያቸውን አካባቢ ትተው ተፈናቅለው ወደተሰበሰቡት ስፍራ የተመለሱበትን ሁኔታ አስረድተዋል። ኢትዮጵያ ኢንሳይደር በስልክ ያነጋገራቸው የቱንሳ ቀበሌ ኃላፊ የትግራይ ኃይሎች አልፎ አልፎ ከባድ መሳሪያ እንደሚተኩሱ ገልጸዋል። የመጋሌ ወረዳ የእንስሳት እርሻ ና ተፈጥሮ ሀብት ጽህፈት ቤት ኃላፊ አቶ አብዱ መሐመድ በበኩላቸው የትግራይ ኃይሎች አካባቢውን ከተቆጣጠሩ በኋላ የቶንሳ ቀበሌ ለሁለት ተከፍሎ ነው ያለው ብለዋል። ግማሹን የአፋር ክልል ሲያስተዳድረው ግማሹን ደግሞ የትግራይ ኃይሎች አሁንም እንደያዙት አቶ አብዱ ተናግረዋል። የቶንሳ ቀበሌ ባለበት መጋሌ ወረዳ የተፈናቃዮች ጉዳይ የሚከታተለውን ቢሮ የሚመሩት አቶ አብዱ ከሁለት ሳምንት በፊት ለኢትዮጵያ ኢንሳይደር በሰጡት ቃለ ምልልስ ከሶስት ቀበሌዎች በድምሩ ከሁለት ሺህ በላይ ሰዎች መፈናቀላቸውን ገልጸዋል። የውጭ ምርጫም በዌስት ባንክ ፍልስጤማውያንን በማፈናቀል እስራኤልን በጦር ወንጀል ከሰሰች። ሁማን ራይትስ ዎች እስራኤል በያዘችው ዌስት ባንክ 32000 ፍልስጤማውያንን ከ3 የስደተኞች ካምፕ በኃይል በማፈናቀል የጦር ወንጀልና በሰብአዊነት ላይ ወንጀል ፈጽማለች ሲል ከሷል። የመብት ተሟጋች ድርጅቱ ባለ 105 ገጽ ሪፖርቱን አውጥቷል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁና የመከላከያ ሚኒስቴሩ ሚኒስትሩ እስራኤል ካትስን ጨምሮ በእስራኤል ከፍተኛ ባለስልጣናት ላይ የወንጀል ምርመራ እንዲደረግ ጠይቋል። ግኝቶቹ ሁማን ራይትስ ዎች በጃንዋሪ 21 በተጀመረው በዌስት ባንክ መጠነ ሰፊ ወታደራዊ ዘመቻ ወቅት የዘር ማጽዳት ብሎ የገለጸውን ሰነድ አያይዟል። የሂውማን ራይትስ ዎች የእስራኤልና ፍልስጤም ዳይሬክተር ኦማር ሻኪር በኤክስ ላይ በለጠፉት መልእክት ድርጊቱን ሁለተኛ ናክባ ብለው ሰይመዋል። ይህም ማለት 1967ቱ የፍልስጤማውያን መፈናቀል በኋላ ሁለተኛው ግዙፍ መፈናቀልን ለመግለጽ ናክባ የሚለው ስያሜ ጥቅም ላይ ውሏል። በሌላ በኩል የእስራኤል ጦር ትናንት በጋዛ ላይ ከባድ የአየር ድብደባ በጋዝ ሲቲ እና በካንዮኒስ ፈጽሞ ቢያንስ ሰላሳ ሰዎችን ገልሏል። ሐማስ ውጥረቱን እያባብሳል ሲል ገልጾታል። እስራኤል ጥቃቱ የተፈጸመው የሐማስ ተዋጊዎች በደቡባዊ ጋዛ በሚገኙ የእስራኤል ወታደሮች ላይ ለተተኮሱት የአጸፋ ምላሽ ነው ስትል፣ ሐማስ በበኩሉ እየተፈጸመ ያለውን ወንጀላቸውንና ጥሰቶቻቸውን ለማስረዳት የተደረገ ሙከራ ነው ሲል ውድቅ አድርጎታል። ክቡራትና ክቡራን የአሰብ ፕሬስ ቤተሰቦች እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ በየዕለቱ አዳዲስና ትኩስ መረጃዎቹን ማግኘት ትችላላችሁ። በቀጣይ ቪዲዮ በሌላ መረጃ ተመልሰን እስክንገናኝ በያላችሁበት